በኢትዮጵያ ታላቁ የህዳሴ ግድብ ሐይቅ ውስጥ ዓሳ በማስገር በተፈጠረላቸው የስራ ዕድል ተጠቃሚ በመሆን ላይ እንደሚገኙ ወጣቶች ተናግረዋል። ኢትዮጵያውያን የይቻላል ምሳሌ የሆነው የታላቁ ህዳሴ ግድብ ግንባታ የመሠረተ ድንጋይ የተቀመጠበት 13ኛው ዓመት እየተከበረ ነው። የታላቁ የህዳሴ ግድብ ግንባታ አፈጻጸም 95 በመቶ መድረሱን በቅርቡ ይፋ መደረጉ የሚታወስ ሲሆን ከዓመት በፊት ለመጀመሪያ ጊዜ ኤሌክትሪክ ኃይል በመስጠት ለሀገሪቷ የኃይል ምንጭ ተስፋ መሆኑን በተጨባጭ አሳይቷል። በአሁኑ ወቅትም ሐይቁ ከፍተኛ የሆነ የዓሳ ሀብት የያዘ ሲሆን በዚህም በማህበር ለተደራጁ ወጣቶች የስራ ዕድል ፈጥሯል። የስራ ዕድሉ ከተፈጠረላቸው መካከል በቤኒሻንጉል ጉሙዝ ክልል የጉባ ነዋሪው ወጣት ኢትማን መሐመድ ለኢዜአ እንደገለጸው በታላቁ ህዳሴ ግድብ ላይ የተፈጠረው ሐይቅ ለእርሱና ለሌሎች በማኅበር ለተደራጁ የቤኒሻንጉል ጉሙዝ ክልል ወጣቶች የአሳ አስግሮ የመሸጥ የስራ ዕድል ተፈጥሯል። አሳ አስግሮ የመሸጥ ስራ ለማኅበሩ አባላት ቋሚ የገቢ ምንጭ እየሆነላቸው መምጣቱን አስረድቷል። ያው እኛ እንደ ጉባ ማህበረሰብ በህዳሴ ግድብ በራሳችን መራብ በራሳችን ጀልባ ተስፋ እየሞከርን ነው ያለን። እንደዚ እንደዚህ አይነት አሳ ይዘን አናውቅም። አሁን ግድቡ እንደተገደበ አሳ በጣም አግኝተናል። በታላቁ ህዳሴ ግድብ ሀይቅ ላይ አሳ ለሚያመርቱ የቤኒሻንጉል ጉሙዝ የወጣቶች ማህበራት የመንጠቋጣጣል ተግባር ስልጠና እየሰጠ ልምዱን በማካፈል የስራ እድል እንደተፈጠረለት የገለጸው ደግሞ በደቡብ ኢትዮጵያ ክልል የአርባ ምንጭ አካባቢ ነዋሪ ወጣት አልማው ደሳለኝ ነው። በአማራ ክልል የባህር ዳር ከተማ ነዋሪ ወጣት የሻምበል ወርቁ በበኩሉ ኢትዮጵያውያን በጋራ የገነቡት ታላቁ ህዳሴ ግድብ ከፈጠረልን የስራ እድል ባሻገር እርስ በእርስ እንድንተዋወቅ በማድረግ አንድነታችንን እያጠናከረው ነው ብለዋል። ያስላይለው ነገር ብዙ ነገሮች አሳ ከሆነ በጣም ምርት እንዳለ ነው የሚቆጠረው፣ እና ከዚህ ተረፈ በተረፈ ለወደፊቱ በጣም ስራው እየሰፋ ሄዳ እና ምርት ደግሞ እንዳለ በጣም እርግጠኛ ሆኜ አይቻለሁ። በጣም ምርት አለው ያለው ነገር በጋራ እንሰራለን። ሰነ ያለው ሞያው እነሱ ማሳ ያለው አርባ ምንጭ ጉምዝ ነው፣ እኛም ከአማራ ክልል ነው። ሁላችንም ተመሳስለን በህብረተሰቡ ላይ ባለው ደስ የሚል ስራ ነው ምንሰራ። በህዳሴው ግድብ ላይ እኛም እየተጠቀምነ ነው። በታላቁ ህዳሴ ግድብ ላይ አሳ በማስገር የተሰማሩ ወጣቶችን በስልጠና ከመደገፍ ጀምሮ ምርታቸውን እንደሚረከቡ የተናገሩት ደግሞ የአሶሳ አባይ አሳ መሸጫ ድርጅት ባለቤትና ስራ አስኪያጅ አቶ ብርሃኑ እብነ ናቸው። በታላቁ ህዳሴ ግድብ የተፈጠረው የስራ ዕድል የአካባቢው ማህበረሰብ ተጠቃሚ ከማድረግ ባለፈ አሳ ወዳ አሱሳ ና ማዕከላዊ ገበያ በተመጣጠኝ ዋጋ ለማቅረብ እንዳስቻለ ተናግረዋል። ሁለት ማህበራት አደራጅተናል። በተለይ የሰላም ተመላሾቹን ከእነሱ ጋር በመቀናጀት በየቀኑ ግን አሳስግረው የሚሸጠውን ሽጠው የሚበላውን በልተው ለሌላው መትረፍ ይችላሉ። በዚህ አግባብ የገበያ ትስስር በመፍጠር ጤናማ በሆነ መልኩ የዚህ አካባቢ ሰው እና የማዕከለኛው ገበያ ሰው በገበያ የሚተሳሰርበት እድል ለጤናማ በሆነ መልኩ በቤኒሻንጉል ጉሙዝ ክልል ግብርና ቢሮ የእንስሳትና ዓሳ ሀብት ዘርፍ ምክትል ኃላፊ ዶክተር ብርሃኑ ኢትቻ በክልሉ 52 ዓሳ አስጋሪ ማህበራት መቋቋማቸውን ተናግረው በክልሉ በበጀታ